በምስራቅ ጎጃም ዞን ባለፉት ሁለት ዓመታት ያጋጠመውን የሰላም እጦት ለመቅረፍ የዞን አስተዳደሩና የሀገር መከላከያ ሰራዊት ከደብረ ኤልያስ ወረዳ ነዋሪዎች ጋር መክረዋል። በውይይቱም የደብረ ኤልያስ ወረዳ ነዋሪዎች በጸጥታ ችግሩ ሰብአዊ፣ ቁሳዊና የስነ ልቦና ጉዳት እንደደረሰባቸው ገልጸዋል። ሰላም ሰላም ሰላም እያለ ነው የህዝብ የሚፈልግ እና የሚለምን እንዴት መንግስት አስተካክልንም እንዴት አየንም። አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት በአጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት የሰላም ችግሩ በመቀራረብና በውይይት እንዲፈታ የጀመረውን ጥረት አጠናክሮ እንዲቀጥልም የደብረ ኤልያስ ወረዳ ነዋሪዎች ጠይቀዋል። በጦርነት ለውጥ ይመጣል አይመጣም፣ ውሸት ነው። ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያ ሰዎች ችግራችሁን ምንድረው? ቢላቸው አሁን በጫካ መኖር የሚወድ ያለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞታ አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ መንግስት ለሰላም የሰጠውን እድል ታጣቂ ኃይሎች ሊጠቀሙበት ይገባል ብለዋል። አካባቢው ወደ ቀድሞ ሰላሙ እንዲመለስም ከህብረተሰቡ ጋር ሆነን እንሰራለን ነው ያሉት። መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል። አሁንም ያደርጋል። ቀጣይም ከእናንተ ጋር ሆነን የምትሉንን ነገር ሁሉ ሆነን እንቀበላለን። ይምጡ ብቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው እያደረግን ነው። አባቶቻችን፣ ወጣቶች፣ እዚህ ያላችሁ ሴቶች እርዱ። ህብረተሰቡ በአካባቢው ያለውን ጸጋ ለመጠቀምና ለማልማት ከፍተኛ ፍላጎት ቢኖረውም የሰላም እጦቱ ተግዳሮት ሆኖበታል ያሉት ዋና አስተዳዳሪው ህግን ማስከበር ቅድሚያ የሚሰጠው ጉዳይ ነው ብለዋል። የምስራቅ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ህዝብ ነው። ህግ የሚበጀው ለእናንተ ነው። ህግ እናንተን ሊያስከፋ ሊያስነጉር መቻል የለበትም እናስተካከላለን። ይህን በውይይቱ ላይ የተገኙት የሀገር መከላከያ ሰራዊት ከፍተኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ታጣቂ ኃይሉ ወደ ትክክለኛ የሰላም መንገድ መምጣትና ትምህርት በአግባቡ እንዲቀጥል መደረግ አለበት ብለዋል። የታጠቁ ኃይሎች የሰላም አማራጭን እንዲቀበሉ ህብረተሰቡ እየተወጣ ያለውን ሚና አጠናክሮ እንዲቀጥልም ጠይቀዋል። ትምህርት ቤቶች የሚከፈቱ ቅዱስ ጦርነት ነው የሚሉት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። እንደ አሚኮ ዘገባ በመድረኩ የሃይማኖት አባቶች የሀገር ሽማግሌዎችና በየደረጃው የሚገኙ የህብረተሰብ ክፍሎች የታጣው ሰላም እንዲመለስ የድርሻቸውን እንደሚወጡ በመድረኩ አረጋግጠዋል።